የመጀመርሽን በጨርሽ ሌላ ለእሷ የሰጣት ምንድን ነው? እሷ ፓስፖርቷ አውጥታ ስትጨርስ ወደዚህ እንድትመጣ ፕሮሴሷን እንድጨርስላት እና ሰራተኛ አስገብታ ልጅ እንድትቆየኝ ነበረ። እና አንቺ ወደ ሳውዲ አረቢያ ስትሄጂ የሶስት አመት ህፃን ልጅሽን እህትሽ ጋር አስቀምጠሽ አንቺ ወደ ሳውዲ አረቢያ ሄድሽ። ከዛ ስምምነታቸው እንጂና እህትሽ እህትሽ ፓስፖርት ፕሮሰስ ወደ አረብ ሀገር ስትሄድ በቦታዋ ሰራተኛ ለልጅሽ ተክካ እንደምትሄድ እሷን ፓስፖርቷ ደግሞ እድሜዋን ሀያ ብላ ነበር።

ብዙ ነገር ልጅሽን ውሰጂ ምናምን የሚል ነገር ነበርና፣ በቃ ለመስማማት ፈልጌ፣ አሁን በቅርብ የመጨረሻ በቃ ተጣላል። በቃ ልጅሽን ውሰጂ፣ ይሄን ያህል ብር ይሄ መቶ ሺህ ስትለይ ነው ናት። ወንድሞች ሁላራቸው የተጨመሩት እና ቆይ ልንገርሽ መጀመሪያ ማለት እኔ ቪዲዮዎችን ብታያቸው የሚያቆኝም ሰው አሉ በቃ አንድ አመት ሙሉ እየቆሰልኩ ነው ልጅ ቪዲዮ ብታያት ኩርትም ብላ በዚህ እድሜ አለኝ ብላ አንድ ልጅ ብቻ ናት ዱባይ ሰርግ ቤት የፈርሷል ሱቅ ሰራ ነበር ሁሉም ያቀኛል ገባሽ ግን ያው አንዳንድ ጊዜ ትወድቅ ያለሽ ከፍት ያለሽ እና በቃ ያን ሁሉ ራሱችን እንደገና ለመነሳት ነው የመጣሁት ግን በቃ አንዳንድ ቤተሰብ እንደዚህ አይነት ቤተሰብ አለኝ ከምትይ ወፍ ዘራሽ ተብሎ መሰደ በራሱ ትልቅ ነገር ነው፣ ለእኔ ማለት ነው። እና ልጨርስል። ከዛ አሁን አመት እንዴት ነው እርስ በስንት አስበሽው ነው? ምናምን ሰባት ደሞዜን የአንድ አመት ደሞ በአምስት እንኳ እንድታስቢ ስንት ይሆናል አለች። ስልሳ ሺ ያልኳት አልኳት። አብዬ ልጅ ሊንሳይ ነው የምልሽ። ምንም አላልኳትም። እሺ ስልሳሽ ሺ ነው የምትፈልጊው ወይስ ስልክልሽ አለኝ። ያለችኝን የላኩትን ብር ደረሰኝ ልክልሽ አለው። ከፈለግሽም የሚያቅሰውም ደግሞ ያንቺን ካላገኘው አካውንትሽን በውስጥ በሌላ ሰው ልክልሻል። እሺ ብዬ በሌላ ሰው ይሄ በቲክቶክ የምታቀኝ አንድ መልካም ሴት ነበረች። በልጅ ምክንያት በጣም እንደ እኔ ጥብስ ያለች ልጆች ስላሏት አዘነችልኝና እኔ እስኪ ምንድን ነው የማግዝሽ ምናምን ስትለኝ በቃ ልጄ ጋ ያለውን እንደዚህ ነው እንደዚህ ነው ብዬ ነገርኳት። ከዛ አሁን እንስሳ ሺህ ብር ብላኛለች። የቤት ኪራይ ሶስት ሺህ ብር ይቀርብሻል አለች። አሁን ያለንበትን እኔ የቤት ኪራይ ምከፍለው የሶስት ወር አንድ የአራት ወር ነው ገባሽ? እዳም ስለምከፍል እዚህ ጋርም አለብኝ፣ ኢትዮጵያም እንዳልኩሽ አለብኝ። ስለዚህ በቃ አሁን ስር ሳሽብሩ ነው እኔ አለሁኝ። ሰክሰስን ፎሎ እያደረጋችሁ ሁላቸው ሞዲሬተሮች ጻፉ፣ ኮመንት ላይ ጻፉ። ሰክሰስን ፎሎ አርጉ፣ ሰክሰስን ፎሎ አርጉ። ኮመንቱን አይተው ፎሎ እንዲያደርጉ ከታች ያለው የሰክሰስ ፕላስ ቻሪቲብል ኦርጋናይዜሽን የድርጅቱ አካውንት ነው። በኢትዮጵያ ሁለት የቤት ባለቤት እንድትሆኑ ሰክሰስን ሁላችሁም ፎሎ አርጉ። ይቅርታ ቀጥ እሺ ከዛ ያንን ብር ለጓደኛ ላኩላት። ማታ ከሲስተር ጋር ታስማልተናል። በቃ እሺ እንደዛ ከሆነ ችግር የለውም። ከፈለግሽ ራሱ ከዚህ ብር ሌላም ከፈለግሽ እኔ ልስራና እሰጥሻለሁ። የዚህ ወር ደሞ ሙዜ ይሄ ነው። በቃ ይሄንን ሙሉ ልክልሽ አለሁኝ። ስለዚህ ነገ ሲመጡ ልጅቷንና እቃውን እዛው ግቢ ውስጥ እያለ ከዋሻው ሰው ሀገር ነው ያለሁት። ልጄን አያሳየኝ። የእውነት ነው እምልሽ ከዛ ትራንስፈር ልክ እንዳደረጉልሽ ልጄን ልቀቂያት አልኳት። ለምን ከዛ በፊት ልጅ እንደመያዣ ተጠቀምሽ ማለት ነው ስላት፣ ያው ው እንደ ያንቺ ልጅ አደል እንዲ ያስት ምናምን ስትለኝ፣ በቃ አመመኝ። በቃ ለእናቶች ልጅ ሰታሽ እንደዚህ ከሆነ እኔ ስጀምር ባዳ ነው ሚሻለኝ። ያለ እዚህ በፊትም ሳውዲ መጥቼ ወንድሜ ብሬን ወስዶብኝ እንደዚህ ተከራክሬ ብሬን ያገኘሁት ቦታ ኔ ገዛውት በክርክር ያገኘውት ብሬ የራሴና ማለት ቆይ ያይቶይጥቅስት ጊ አንዴ ማሬ ፕሊስ ውሃ ጠጪ፣ ተረጋጊ። አይኖ በጣም በጣም ያማል። ከዚህ በላይ የሚያም ነገር የለም። በገዛ ስጋሽ ከመወጋት በላይ የሚያም ነገር የለም። ግን ያልገባኝ ላይክ ልጅሽን፣ እህትሽን እንደማንገጭ ነው፣ ብሩን እስክትልኪላት በራሷ ጋር እንደማንገጭ ነው። ከዛ ሊቀቀት ያልሻል ሳ ባንድሽ ሊቀቀት ያሽል ልትል ነው። ሌላ ማስቀመጫ ቦታ ነበረሽ አሁን የሆነች ልጅ አለች። በርግ ግን የሚትባል ልጅ አለች። እሷ ጓደኛዬ ነች። የቲክቶክ ትጠቀማለች ሻት እሷ ነች። በቃ ሲጨንቀኝ እሷ ተወሰዳት አድጉኝ። ገባሽ? ለምን እኔ ያውቀዋለኝ፣ የቤት ክራይ አጥቼ አንድ ቀን ሙሉ ቀን ውጭ ነው ያልኩት። በቃ ልጅን ትምህርት ቤት ላኩኝ እና መስከረም አካባቢ ሁለት ሺ አምስት መቶ ብር ቆርቆሮ ቤት እንኳን ተከራይቼ በቃ ማለት ያ ቤት ኖረወኝ። ሰውክ ምናምን የሚለው ነገር እርግፍ አርጌ የተቸው እንደ አዲስ መጀመር በቃ ይሄ ቡና ሻይ ጀመርኩ፣ ጅብስ ጀምርኩ። አልሆንልኝ ሲል ነው እንጂ፣ ልጄን በስለት ነው የወለድኳት። ትቻቴ መምጣት አላማውም የለኝም ነበረ ግን በቃ ያንን ስለማስታወስ እንዴት ብዬ ልመለሳ? ብዬ አንድ አመት የሰራሁትን ለብድር ጨረስኩት። እሷም ስትለኝ ጨረስኩት። ልጅ የምትፈልጊው ምንድን ነው እያልኩ ደስ ሲላትን፣ ወይ ይህን አርጊ ስትለኝ ደስ ይለኛል እና አድርግላታለሁ። ገባሽ የሚመቻት መስሎኝ ግን ልጅ እየተጎዳች ነው ስታወራኝ፣ ሲመቷት፣ ሲስተር፣ እዛ ጎረቤት ሆና ቡና እያፈለች ልጅን እያወራኋት፣ ልጆቹ ሲመቷት፣ ብታምኝም ባታምኝም ሶፋ ላይ ተደፍታ ነው ስታለቅ ሲያየዋት እየዛኔ በቃ ሚዩት አደረጉት። እንዳልሰማት ስታለቅስ፣ ና ማምያ አይዞሽ፣ በቃ እኔ እኮ እመጣለሁ ምናምን እንዲላት ፈልጌ ሚዩት አደረጉትና ዘጉት። በቃ ከሁላ የወጡ ብቀጠቅጥ ብቀጠቅጥ ማንን ላግኝ? ከዛ ትንሽ ቆይተው ደወሉኝ። ከዛ ማማ የስራት አኩርፋ ነው ይሉኛል። እንዲ አሁን ስታለቀሳ ነበር እንዴት አታኩረት ምናምን። ለምን ያች የሆነ ሰው የሚያስጥላት ቢሆን ሲስር ታስጥለኛለች ብትል ኖሮ አክስቴ ብላ ትሄድ ነበር። ግን የሚያስጥላት ሰው እንደሌለ ስታቅ ሶፋ ላይ ተደፍታ ስታለቀስ፣ በቃ ችግር ጠናት ነው፣ ክፉ ጠናት እና በቃ እሱን ስለማስብ እንዴት ብዬ ልሄድ ስለዚህ ለሰው መስጠት አለብኝ። እኔ ቀላል መስሎ ነበረ። ለሰው ሲሰጥ ግን በዚህ ፕሮሰስ መሆኑን አላቅም ነበረ። ከዛ እነዚህ ሰዎች ብሩ ሊሰጧት ሄዱ ማለት ነው። ደወሉላት ጧት ላይ እየመጣን ነው እና ልጅቷን አስተካከል፣ ሽቅ አስተካከል ሲሏት ይሁ እናንተ ቀራችሁ እንጂ እኛ እየጠበቅን ነው ምናምን አለች አሉ። ከዛ ሄዱ፣ እነዚህ ሰዎች ብሯቸውን ይዘው ሄዱ። ቤት ማለት ነው። አልደረሱም። ከዛ ፖሊስ ለካ ከኋላ እንዲመጣ አድርገዋል። ሁለት ወንድሞቼ እና አከራዮቼ እየተባበሯት ነው። ይች ልጅ ብቻ አደለችም ብቻ የምትሰራ ገባሽ። አንድ ታላቅ ወንድሜ ናት፣ ታናሽ ወንድሜ ከነሱ ጋር ናቸው። እነዚህ ሰዎች ማለት ባዳ ናቸው። አንቺ በቲክቶክ የምታቂያቸው ልጅሽን ወስደው እንዲያሳድጉ ልጅ ተነጋግረች ነው። አንደኛው እንደዛ በቲክቶክ ነው የማውቃት። አንደኛዋ ግን ገን የምትባል ሁሉም የሚያውቃት ጓደኛ ናት። ጓደኛ ማለት ነው። በቃ ሌላ ሰው የለም፣ የለኝም ቤተሰብ እኔ ከረዳው ሽኮ ማሬ ገብቶኛል እኮ ትዕግስትዬ፣ ገነት የምትባል ጓደኛሽ እና አንድ በቲክቶክ የምታውቂያት ጓደኛሽ፣ ሁለት ሴቶች ማንጋ ልታድግ ነው ልጅ ገነት ጋር ወይ ሴት ነው ዋጋ ማንጋ ገነጋ ታፈራ በህግ በግ አስፈለገ ተፈራረሙና ወደ አንቺ ተቀበይና፣ አንድ አመትም ሰራው ምንም ሰራው፣ እኔ እስከምመጣ ያሽልኝ። በየቀኑ እያወራዋት ትምህርት ቤት አስመዝግቢያት ብያት ማለት ነው። ትምህርት ቤት ሳትመዘግብ እሺ፣ የዛ ለታ የሚሄዱት ገነትና ጓደኛሽ ብር ከየት አምጥተው ይዘው ሄደው ብር ከፍለው ከእህትሽ ልጅሽ ሊቀበሉ። እኔ ላኩኝ፣ እኔ አንቺ ለገነት ላክሽ ብር ግችኛዋ ጓደኛዬ ጋር እሷ ጋር ላኩላት። ስንት መቶ ሺህ ነበር የጠየቀችው? ከዛ በፊት ይህን ይህን ውስድሻል። ሲቀጥል ደግሞ አሁን እኮ የለኝም፣ ስለዚህም ቢያንስ ይህን ያህል ይበቃሻል ስላት፣ እሺ በቃ ብላ ሪከርድ ማድረገች፣ ስልሳ ሺህ ብር። ደግሞ እዚህ ምናምን ሱቁ ጋር ደግሞ የተበደረችውን ምናምን አለች። ሱቁ ጋር የተበደረችው ሁለት ሺህ ብር አለብሽ፣ ሶስት ሺህ የቤት ኪራይ ስትለኝ፣ እሺ ችግር የለም ያው ሰባ ሺህ ብር ተልኮልሻል፣ አጠቃላይ እሱን ተቀበይ እሱን ትራንስፈር ሲያደርጉልሽ በእኔ በእኔ እንትን ኢቴም ስላለ ታወጣለች። ከፈለግሽ አክቲቭ የኔ ስለሆነ በሱ ታወጫለሽ፣ በእኔ አስቀቡልሽ። ካልፈልሽ በራስሽ ቢሆን ትራንስፈር ስታደርግልሽ አይታሹ ሰው አስቀምጪ አጠገብሽ፣ አጠገብሽ እሱን እንዳየሽ ልጅቷንም እቃውንም ስጫቸው አልኳት። እቃ ማለሽ? ተስማ ልጅ ልብሶች ወይ ሴቤት እቃ ማለት ምንስ ከውጭ ያመጣወትን ማሽኖች እንደዚህ ቲቪ ምናምን ነገር ስላለ የልጅ እቃዎች አሉ። አሁን ያቆም ነው ማሪ ገነትና ጓደኛሽ ብሩን ይዘው እየሄዱ ነው ህጭ ቤት። ከዛ ሄዱ እየሄዱ እያለ ከፊት ፖሊሶች አሉ ልጆቹ እንደነገሩን ፖሊሶች አሉ። እና በቃ ሰዎቹ ሲወጡ ልጅቷን ይዘው ሲወጡ ደውሉ የሚሉ ሰሙ፣ እነዚህ ከኋላ ሆነው ማለት ነው። እዛው ሰፈር ሲደርሱ ልጅቷን ይዘው ሲወጡ ደውሉልን ሲሉ እነዚህ ሰሙ፣ እና ይሄ ነገር ለእኛ ወጥመድ ነው ብለው ተመለሱ። ልጅቷን ሰረቁ ብለው እሪ ብለው ሊያስይዟቸው፣ እነዚህ ሁለት ሰዎች የእኔን ማለት ነው። ከዛ እነዚህ ግን የምትባለው በጣም ጎበዝ ናት። እንደዚህ አይነት ነገር አትሸወድም። ይሄ ነገር ለእኛ ወጥመድ ነው ብለ ተያይዘው ተመለሱ። ትጅዬ እነዚህ ሰዎች ቀላል አይደሉም፣ ልጅቷ ብቻዋን አይደለችም። ስለዚህ እኛ ተመለስን አለች። ከዛ በኋላ ምን አደረጉ? ከሰሷቸው። እነዚህ ለምን በስልክ ያውቋቸዋላ። ይቺ ልጅ ብትጠፋ፣ ይቺ ልጅ ብትታገት እንሱ ናቸው ብለው ጭራሽ እነዚህ ጠፋተኛ አድርገው ከሰሷቸው። ገዘዝ በቃ ልጅቷን ፍርድ ቤት ለፍርድ ቤት እችን ህፃን ትምህርት ቤት ካቆመች ሁለት ሳምንት እኔ ካየዋት አንድ ወር ልጄን ለሶስት አመት አንድ ቀን ተለይቻት አድሬ ውዬ ማላቅ ሴት አንድ ወር ሆኖ እያለ ገባሽ እኔ ትምህርት ቤት ሳት ጀምር ነበር እዚህ ገነት ቃለበ ሁልጊዜ ስለምጨቀጭ፣ ትሄድ በቃ ልቀያት እባክሽ፣ ነበር በቃ ሌላ ቤት ስሬ የምትፈልግ ልስጥሽ እና ሌላ ቤት ስሬ ፕሮሰስ እስከሚያልቅ ድረስ ለፕሮሰስ ብቻ በቃ ለፕሮሰስ የተባባል ነው። አስራ አምስት ሺ የሲ ኦ ሲ እና ስድስት ሺ የምርመራ ነበር። ይሄ አይበቃም ብለሽ አስበሽ ከሆነ ጨምርልሻለሁ። በቃ ስለዚህ ልጅቷን አንድ ትምህርት ቤት ተማረ እባክሽ አልኳት። አትሰማሽም በቃ ገባሽ አሁን ወንድም የገባበት በዛ መሀል፣ መጀመሪያ ከዛ ስሜ የምትልሽ በሙሉ ማታደርጊ ከሆነ ፖሊስ ጣቢያ ወስጄ ወረውርልሻለሁ አለኝ። ታላቅ እሷ ደግሞ ኧረ፣ ዝም በላት እጃችን ላይ ያለው እጃችን ላይ ያለ ልጅሽን ደግሞ ማድረጉ በጣም ወስጄ ወረውርልሻለሁ መቼ ማታያትም ስትለኝ፣ ባፍና ባፍንጫ ደም ነው የምታፋው ታቃለሽ። በቃ እኔ ራሴ ሁሌ ነው የሚያመኝ። በቃ ከመጣው በኋላ ነስ ትምህርት አይደለም ግን ለልጅ መድረስ ፈልጋለው። ልጅ አሁን የት እንደሆነ አላቀም። ዛሬ ሰዎች ላኩኝ። ከስራ ነበርኩ። ከስራ ተባረርኩ። ሴትዮዋ በካሜራ ታያለኝ። ስልክ ሳውራ አባረረችኝ። ሐሙስ ዕለት ነው መሰለኝ የተባረርኩት ማለት ነው። እና በዚህ እንደዚህ አይነት ጉዳይ አሁን ሁለተኛ ነው። ልጄን አስተካብዬ ስራ እገባለሁ እያልኩኝ የተባረርኩኝ ማለት ነው። ስልክ ሳውራ እንደዚህ ነው ምናምን ስጨቃጨቁኝ፣ አሁን ደግሞ ፍርድ ቤት እጻለች። ፍርድ ቤት ለፍርድ ቤት ፍርድ ቤት እኔ እንደምፈልገው መስጠት አልችልም ወይ ስል አትችይም። እኔ እኮ የለውም እ እንዴት ነው የለኝም እኮ። እንዴት ልምጣ እንዴት ልምጣ? መጥቼስ ምንም አመት ሙሉ የሰራውት የለም እንዴት ነው የምመጣው? በቃ ምንም ምን መፍትሄ